ዝውውርና ወቅታዊ መረጃዎች ወደ ፉትቦል ማዕድ። ተመልካቾቻችን እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ እነሆ ወደ እናንተ ተመልሶ መጥቷል። በቅድሚያም ቶማስ ፓርቴ ነው የምናየው። ቶማስ ፓርቴ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የአርሰናሉ አማካይ ቶማስ ፓርቴ የጋና የዓመቱ ምርጥ ተጫዋች ሆኖ ተመርጧል። የ31 ዓመቱ አማካይን ተፎካካሪዎች የነበሩትን ታሪክ ላምፕቴ፣ አንቶኒ ሲሜኒዮ እና ኢናኪ ዊሊያምስን በመብለቅ ነው አሸናፊ የሆነው። በአክራ በተደረገ ሽልማት ስነ ስርዓት ፓርቴ ደስተኛ መሆኑን ተናግሯል። ከዚሁ ጋር ተያይዞ ተጫዋቹ በአርሰናል ቤት ያለው ኮንትራት ይታደሳል አይታደስ እንዲሁም ወደ ሌሎች ክለቦች ያመራል የሚለው ጉዳይ እያናገረ ይገኛል። አማካዩ በውድድር ዓመቱ አርሰናል በቻምፒየንስ ሊጉ እስከ ግማሽ ፍጻሜ እንዲደርስና በሊጉም ለሶስተኛ ተከታታይ ጊዜ ሁለተኛ ደረጃን ይዞ እንዲያጠናቀቅ አድርጓል። ከዚህ ጋር በተያያዘ ቶማስ ፓርቴ በሚቀጥሉ ሳምንት ወደ ለንደን ይመለሳል ተብሎ የሚጠበቅ ሲሆን በስፔን ወደሚገኘው የክረምት ልምምድ ካምፕ በመሄድ አርሰናል እንደሚቀላቀል ተሰምቷል። ካለፈው ሳምንት ጀምሮ ምንም አይነት ውል እንዳልተፈረመ ምንጮች ቢያረጋግጡም በቅርቡ ውሳኔ እንደሚሰጥ ይጠበቃል ሲል ሃንድ ኦፍ አርሰናል ዘግቧል። በዚህም ፓርቴ ውሉ ሊያራዝም ይችላል የሚለው መረጃ ተጠናክሮ ቀጥሏል። ወደ ቶተናሃም መረጃ እናልፋለን። ማቲስ ቴል ለቶተናሃም ፈርሟል። ቶተናም ሆትስፐርስ ከባየር ሙኒክ በውሰት ያስፈረመው ማቴስቴልን በቋሚነት አዘዋውሮታል። ፈረንሳዊ ወጣት አጥቂ በቶተናም የስድስት ወር የውሰት ውል ቆይታ ነበረው። በቆይታው ደስተኛ የሆኑት ስፐርሶች ተጫዋቹን በቋሚነት አስፈርመውታል። የ20 ዓመቱ አጥቂ የስድስት ዓመት ውል የፈረመ ሲሆን ለዝውሩ 35 ሚሊዮን ዩሮ ወጥቶበታል። ማቴስቴል በስድስት ወር የውሰት ቆይተው 20 ጨዋታዎች አድርጎ ሶስት ግብ ሲያስቆጠር ሁለት አመቻችቶ አቀብለዋል። ወደ ስፔን እንሄዳለን። ኒኮ ዊሊያምስን ነው የምናገኘው። ኒኮ ዊሊያምስ ባርሴሎናን መቀላቀል መምረጡ ተሰምቷል። ስፔናዊው የአትሌቲኮ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ በዚህ ክረምት ባርሴሎናን መቀላቀል እንደሚፈልግ ተገልጿል። ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ እሱን ለሚፈልጉ ክለቦች እንዳሳወቀና ክለቦቹ መረጃው እንዳላቸው ተነግሯል። ተጫዋቹ ባርሴሎናን መቀላቀል ህልሙ መሆኑ ሲገለጽ የዝውውር መስኮት በባርሴሎና እጅ መሆኑ ተዘግቧል። ኒኮ ዊሊያምስ ለማስፈረም አርሰናል እንዲሁም ባየር ሙኒክ ፍላጎት እንዳላቸው ይታወቃል። ጂናሮ ጋቱሶ ጂናሮ ጋቱሶ የጣሊያን ብሔራዊ ቡድን አሰልጣኝ ሆኗል። የቀድሞ የጣሊያን ብሔራዊ ቡድን ተጫዋች ጂናሮ ጋቱሶ በይፋ መሾሙን የሀገሪቱ እግር ኳስ ፌዴሬሽን ይፋ አድርጓል። ሉቺያኖ ስፓሌቲን ያሰናበተው ብሔራዊ ቡድኑ የቀድሞውን የኤሲ ሚላን ኮከብ አለቃ አድርጎ ሾሟል። ብሔራዊ ቡድኑ ለ2026 የዓለም ዋንጫን ማሳለፍ የአሰልጣኙ ዋና ኃላፊነት ሆኖ ተቀምጧል። ከጣሊያን ብሔራዊ ቡድን ጋር የዓለም ዋንጫን በተጫዋችነት ያነሳው ነውጠኛው ጋቱሶ ከአሁን በፊት ኤሲ ሚላንን፣ ናፖሊን፣ ማርሴና ሌሎችን ክለቦች ማሰልጠኑ ይታወቃል። ሪያል ማድሪድ። የሪያል ማድሪድ መሪዎች በሚቀጥለው ክራንት ማይልስ ሌዊስ ስኬሊን በነጻ ለማስፈረም እየተወያዩ መሆኑ ተሰምቷል። የስኬሊ ኮንትራት በ2026 የሚያበቃ በመሆኑ ከአርሰናል ጋር በአዲስ ኮንትራት ዙሪያ የሚደረጉ ንግግሮች አለመኖራቸውን ተከትሎ ነው ሪያል ማድሪድ ተጫዋቹን ለማስፈረም እየሰራ የሚገኘው። አርሰናል አርሰናል ለቪክቶር ጊዮኮሬሽ ያቀረበው ጥያቄ ምንም አለመሰማቱ ተሰምቷል። አርሰናል ለቪክቶር ጊዮኮሬሽ ያቀረበው ጥያቄ አለመኖሩ በአሁኑ ወቅት ተሰምቷል። ተጫዋቹ እንደሚፈልጉት ቢታወቅም ተጨማሪ ንግግሮች አለመኖራቸው በመረጃዎቹ ተመላክቷል። አርሰናል ከሴስኮ ወይም ከዩኬርሽ ለማስፈረም የወሰነውን ተጫዋች በቅርቡ እንደሚያሳውቅ ተነግሯል። ናፖሊ ናፖሊና ፌነርባቼ ጆን ዱራንን ከአልናስር ለማስፈረም ከፍተኛ ፍላጎት ያሳዩ ክለቦች መሆናቸው ተሰምቷል። ኢንተር ሚላን ኢንተር ሚላን ሞርተር ሃጁ ማልደን ከስፖርቲንግ የማስፈረም ፍላጎት አለው ኢንተር ሚላን ሞርተር ሀጁል ማልድን ከስፖርቲንግ የማስፈረም ፍላጎት አለው ተብሏል። እንደ ቱቶ ስፖርት ዘገባ ከሆነ ኢንተር ሚላኖች ተጫዋቹን የግላቸው ለማድረግ ከፍተኛ ጥረት እያደረጉ ነው። ወደ አንድሪው ሮበርትሰን መረጃ እናልፋለን። አንድሪው ሮበርትሰን አትሌቲኮ ማድሪድን የመቀላቀል ፍላጎት አለው እንዲሁም የመጀመሪያ ንግግሮች ተጀምረዋል የተባለው ሪያል ማድሪድ የማቅናቱን ጉዳይ ፋብሪዚዮ ሮማኑ ዘግበዋል። ኤሲ ሚላን ኤሲ ሚላን ከአሌክሳንደር ዜንቼንኮ ጋር ድርድር እያደረገ ነው። የአርሰናሉ የክንፍና የመስመር ተጫዋች አሌክሳንደር ዚንቼንኮ ወደ ተለያዩ ክለቦች ሊያቀና እንደሚችል እየተሰማ መሆኑ ይታወቃል። በዚህም ፈላጊው ኤሲ ሚላን መሆኑ የተነሳ ሲሆን ዲማርዚዮ እንደዘገበው ኤሲ ሚላን ከአሌክሳንደር ዚንቼንኮ ጋር ድርድር እያደረገ መሆኑን የታወቀው አሁን ደግሞ ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትድ ከፍራንክፈርት ጋር ለሁጎ ኤኬኬ እየተነጋገረ ያለው ብቸኛው ክለብ መሆኑ ተሰምቷል። የፍራንክፈርት ስፖርቲንግ ዳይሬክተር ማርከስ ክሮሺ ከዩናይትድ የምልመላ ኃላፊ ክሪስቶፈር ቪቭል ጋር ጓደኛሞች መሆናቸው ተሰምቷል። በዚህም ኤኬኬ ወደ ኦልትራፎርድ የሚያመራበት እድል ሰፊ መሆኑን የተሰማው ወደ ሪያል ማድሪድ እንመልሳለን። ሪያል ማድሪድ በሚቀጥለው ውድድር ዘመን ኮንትራታቸው የሚያልቁ ተጫዋቾችን ማደኑን ቀጥለዋል። የሊቨርፑሉ ኢብራሂም ኮናቴ የ2026 ክረምት ቁጥራን ኢላማቸው መሆኑን የተሰማው ኤድን ዲዜኮ ኤድን ዲዜኮ ፌነርባቼን ለቆ በነፃ ዘውር ወደ ፊዮረንቲና ሊያመራ መሆኑን ተሰምቷል። በዛም የሁለት ዓመት ኮንትራክት እስከ 2027 በዓመት 2 ሚሊዮን ጉርሻ እያገኘ እንደሚቆየ ነው የተገለጸው። በመጨረሻም ናፖሊ እናያለን። ናፖሊ ዳርዊን ኑኔዝን ለማስፈረም አሁን ላይ ቁርጠኛ ሆነዋል ተብሏል። ተጨባጭ ንግግሮችም እያደረጉ መሆኑ እየተነሳ ሲሆን እንደ ፋብሪዚዮ ሮማኖ ዘገባ ጫቹን የግላቸው ለማድረግ ናፖሊዎች በጠንካራ ሁኔታ እየሰሩ ነው። አሁን ወደ ክለቦች አለም ዋንጫ ጉዳይ እናልፋለን። በቅድሚያም የምናገኘው የኦክላንድ ሲቲን ጉዳይ ነው። የኦክላንድ ሲቲ ተጫዋቾች ታሪክ ፊፋ በአዲስ የውድድር ቅርጽ ማካሄድ በጀመረው ክለቦች አለም ዋንጫ ለመጀመሪያ ጊዜ ሰላሳ ሁለት ክለቦች ተሳታፊ ሆኗል። በመድብ ሶስት ከባየር ሙኒክ፣ ቤኔፊካ እና ቦካ ጁኒየርስ የተደለደለው ኦክላንድ ሲቲ አንዱ ነው። የኒውዚላንዱ ተወካይ በመጀመሪያ ጨዋታው በሙኒክ አስር ለዜሮ ተሸንፏል። በሲንሲናቲ በተደረገው ጨዋታ ጀማል ሙሴላ ሶስት ግቦችን በማስቆጠር ሀትሪክ ሰርቷል። ኪንግስሊ ኩማን፣ ቶማስ ሙለር፣ ሚሼል ኦሊሴ እያንዳንዳቸው ሁለት ሁለት ግቦችንም አስቆጥረዋል። የቪንሰንት ኮምፓኒ ቡድን ፍጹም ብልጫ በወሰደበት ጨዋታ ቦዬ ቀሪዋን ኳስ መረብ ላይ አሳርፏል። ሁለት ግቦችን ያስቆጠረውና አንድ ለግቡ የሚሆን ኳስ አመቻችቶ ያቀበለው ሚሼል ኦሊሴ ጨዋታው ኮከብ ሆኗል። ሆኖም የኦክላንድ ሲቲ ተጫዋቾች መደበኛ ሙያቸው ግን እግር ኳስ አለመሆኑ ግርምትም ፈጥሯል። ከአሰልጣኞቹ ጀምሮ ዘጠና አምስት በመቶ የሚሆኑት የቡድኑ አባላት ቋሚ ስራቸው እግር ኳስ ሳይሆን ፀጉር አስተካካይነት፣ መምህር፣ የሪል ስቴት ወኪል፣ የዩኒቨርሲቲ ተማሪ እና ሌሎችም ሙያዎች ላይ የሚገኙ ናቸው። በተመሳሳይ ፒኤስጂ ውድድሩን በድል ጀምሯል። የፈረንሳዩ ክለብ ፒኤስጂ አትሌቲኮ ማድሪድን አራት ለዜሮ በማሸነፍ የክለቡ ዓለም ዋንጫ ውድድርን በይፋ ጀምሯል። ፒኤስጂ አሸናፊ ያደረጉ ግቦች ቪትናሃ፣ ፋቢያን ሩይዝ፣ ዲዜሬ ዱዌ እና ሴኒ ማይሉ ማስቆጠር ችሏል። በጨዋታው የአትሌቲኮ ማድሪድ የመሀል ተከላካይ ክሌመንት ሊንግሌት ሁለት የማስጠንቀቂያ ካርዶችን ተመልክቷል። ጨዋታው ከ60619 በላይ ተመልካቾች ተገኝተው መመልከታቸው ተገልጿል። በጨዋታው ቪትና የጨዋታው ኮከብ በመባል የተመረጠ ሲሆን አንቶን ግሪዝማን ባለፉት አስራ ሰባት ጨዋታዎች ለአትሌቲኮ ማድሪድ ግብ ማስቆጠር አለመቻሉ ተመዝግቧል። በቀጣይ መርሃ ግብር ፒኤስጂ ከቦታ ፎጎ፣ አትሌቲኮ ማድሪድ ከሲያትል ሳውንደርስ ጋር አርብ ዕለት የሚጫወት ይሆናል። በወቅታዊ ጉዳይና በአጫጭር እግር ኳስ የዝውውር መረጃዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ሰላም